ዛሬ ደግሞ ለየት ባለ ርዕስ መጥቻለሁ። ያው ለየት ሳይሆን ለየት ባለ ሰው ስለለየት ስላለ ሰው አስተያየት ለመስጠት እና ይሄ ሰውዬ አል መሐዲ ይባላል። አሁን ነቢይ ነኝ ብሎ የመጣ ነው። ሁሉንም ሃይማኖት ወደ አንድ አረጋለው፣ ከመሐመድም ተልክ ያለው ከኢየሱስ ክርስቶስም የተላኩኝ ነኝ፣ የመጨረሻው ነቢይ የተባለልኝ እኔ ነኝ የሚል ነው። ስለዚህ ሲያሁን ሽብር እየፈጠረ ያለ ሰው ነው። ስለዚህ ሰውዬ የተወሰነ ቀናት ጥናት ሳደርግ ነበረ። የተለያዩ ሰዎች ስለሱ ሲያወሩ ነበረ ዩቲዩብ ላይ እና ሃይማኖተኛ ሰዎች ማለት ነው። ኦርቶዶክሱም፣ ፕሮቴስታንቱም ሌሎችም እና እስኪ በደንብ ልወቀው ብዬ ከሰዎች ሰማሁ ስለሱ አንዳንድ ነገሮች በጣም አብራርተው የሚናገሩ ሰዎች አሉ። ሰማ ከዛ፣ እኔም ደግሞ የራሴን አስተያየት ልስጥበት ብዬ ነው የመጣሁት። ስለዚህ ይሄ ሰውዬ አሁን በቃ ሽብር እየፈጠረ ነው ያለው። ሽብር እየፈጠረ ያለው ማን ላይ ነው ብለን ስናስብ ስናይ፣ ሃይማኖተኛ የሆኑ ሰዎች ላይ ሽብር እየፈጠረ ያለው። መንግስታት ላይ ሽብር ሊፈጥር አይችልም። ሌሎች ኃይላት ላይ ሽብር ሊፈጥር አይችልም። ሃይማኖተኞች ላይ ነው ሽብር የሚፈጥረው። ስለዚህ ሐሰተኛው ክርስቶስ ይሄ ነው እያሉ ሰዎች እየተሸበሩ ነው ያሉት። አንዳንድ ሰዎች ደግሞ አይ ሊሆን ይችላል፣ ወይም ደግሞ ከሐሰተኛው ክርስቶስ በፊት ሊመጣ ያለው እንደ መንገድ ጠራጊ ሊሆን ይችላል የሚሉ አሉ። አንዳንድ ሰዎች ደግሞ በቃ እሱ ራሱ ነው ሐሰተኛው ክርስቶስ ነው የሚሉ አሉ። አንዳንድ ሰዎች ደግሞ የማይቀበሉትም የሚቀበሉትም አሉ ብለው በጣም ሲደናበሩ ሰማ። ስለዚህ አሁን ከእግዚአብሔር ቃል አኳያ ነው የምናየው እንጂ ዝም ብለን ሊሆን ይችላል በሚል ሳይሆን በእግዚአብሔር ቃል እንዴት ነው ይሄ ሰውዬ ከወዴት ነው የመጣው? አሁን ብዙ በሚሊዮን የሚቆጠሩ ሰዎች እየተከተሉት ነው። ኃይሉን አጠናክረዋል። ገንዘብም አጠናክረዋል። ስለዚህ ብዙ ሰዎች ደግሞ ይሄ በቃ ይሄ ኃጢአታቸው የከበዳቸው ሰዎች ወደሱ ማህበር እየተቀላቀሉ ነው። ስለዚህ ሊሆን ይችላል የሚል ስጋት በሀሰተኛው ክርስቶስ እንዴት ነው የሚመጣው? ለምሳሌ ኢየሱስ ክርስቶስ ነን ብለው የመጡ ኢየሱስ ክርስቶስ ከመምጣት በፊት ብዙዎች ነበሩ፣ አደለ ለቀያፋ ነው መሰለኝ ያለው፣ ምንድን ነው ያለው? ብዙዎች መጥተዋል፣ ነብይ በነብይ ስም መጥተዋል። እኔ ኤልያስ ነኝ፣ ኤርሚያስ ነኝ ምናምን እያሉ የሚመጡ ሰዎች ነበሩ። ኢየሱስ ክርስቶስ መንገድ ጠራጊ ነኝ የሚሉ ነበሩ። ከዛ በኋላ ከእግዚአብሔር ስላልነበሩ ጠፉ። ይሄም ሰው አለ ስለጌታ ኢየሱስ ክርስቶስ ሲናገር ከእግዚአብሔር ሆኖ ከሆነ ይጸናል ካልሆነ ደግሞ እንደጠፉት ይጠፋል ብሎ ሲናገር እንሰማለን መጽሐፍ ቅዱስ ላይ። ስለዚህ ሐሰተኛው ክርስቶስ እንዴት ነው የሚመጣው? በቃሉ መርምረን ማወቅ አለብን። ይሄንን ነው ጌታ የተናገረው። እዚህ አለ ቢሏችሁ እንዳትሄዱ፣ ወደዛን ቢሏችሁ እንዳትሄዱ ያለን ጌታ ኢየሱስ ክርስቶስ። እዚህ ነው መርምሩ፣ ቃሉ በቃሉ መሰረት ነው መሄድ ያለባችሁ የተባል ነው ማስተዋል እንዳለብን የተነገረን ከዚህ የተነሳ ነው ማለት ነው። ስለዚህ በእኔ አስተያየት ይሄ ሰውዬ ሐሰተኛ ክርስቶስ አይደለም፣ ሊሆን አይችልም። ምክንያቱም እንዲህ አይነት ሰዎች እንደነገርኳቸው እንግዲህ ብዙ ጊዜ ተነስተዋል። ኢየሱስ ነኝ ብሎ የተነሳ ሰው ነበረ ራሻ ውስጥ። ሌሎችም ብዙ ተነስተው ጠፍተዋል። በፓስተርነት ጀምሮ ወደ ራሱን ወደ ኢየሱስነት ተቀይሮ መንግስት እዚህ አሜሪካ በትን እንደገደሏቸው ዶክመንተሪ አይተናላል፣ በሲኤንኤን በተለያዩ ሚዲያዎች እንደዚህ። ሁሉም የሚጠፉ ናቸው። ሐሰተኛው ክርስቶስ እንደዚህ እኔ ነኝ እያለ ወይም ደግሞ በግልጽ አይደለም የሚመጣው። ሐሰተኛው ክርስቶስ በቢዝነስ ነው እንጂ ዝም ብሎ በድሃ መንፈስ አለ የሚመጣላችሁ ናቸው። ሐሰተኛው ክርስቶስ ምንድን ነው? የሰይጣን ዓለም ነው አደለም? የሰይጣን ዓለም፣ የሰይጣን ዓለም ምንድን ነው? ገንዘብ፣ ገንዘብ። ስለዚህ ገንዘብ ፓወር ነው ብሎ የሚያምን ነው ሐሰተኛው ክርስቶስ። ቢዝነስ ነው በጣም ሀብታሙ የሚሆነው ስለዚህ በእሱ ነው የሚመጣ። ይሄ ሰውዬ ምንም አይነት እውቀት የለውም። ምንም አይነት ይዞት የመጣ ጥበብ የለውም። ምንም አይነት የገቢ ምንጭ የለውም። ዝም ብሎ ተነስቶ ፊሊስጤምን እቃወም ነበረ፣ እስራኤልን እቃወም ነበረ። በእሱ ተከታዮችን አስነስቶ እዚህ ደረጃ የደረሰ ነው አሰተኛው ክርስቶስ። ከዘፍጥረት ጀምሮ የመጣኩ ነው ከዚህ ይሄ የኤደን ገነት ያለው እባ ነው እኮ መጨረሻ ላይ የሚያዘው። ኦኬ አሁን ስለ ሰው አይደለም የምናወራው፣ ስለ መንፈሱ ነው የምናወራው። ሰዎች አሁን ሐሰተኛ ክርስቶስ ሰው ነው፣ ሰው ሆኖ ነው የሚመጣው ብለው ያምናሉ። በሰው ውስጥ ሆኖ ነው የሚመጣው፣ ግን በራሱ ግን ሰው አይደለም፣ ሰው አይደለም፣ መንፈስ ነው የሚመጣው። ስለዚህ ሐሰተኛ ክርስቶስ ምንድን ነው ብላችሁ ስታስቡ ቢዝነስ ነው ሀብት ነው፣ ገንዘብ ነው። ስለዚህ የእግዚአብሔር ቃል ዓለምን አትውደዱ አለ። ዓለምን መውደድ ከእግዚአብሔር ጋር ምንድነው ጥል ነው ይላል። እንደገና ጌታ ኢየሱስ ክርስቶስ ደግሞ ሌባው ብሎ ይጠራዋል አይደል? የሌባ መንፈስ ነው፣ መስረቅ መንፈስ ነው፣ የሌብነት ሲስተም ነው የሚያስተምር። የደንገነት ሄዋንን የሌብነት ሲስተም ነው ያስተማራት። መጨረሻውም እንደዚ የሌብነት ሲስተም የተማሩ ሰዎች ናቸው። ሀሰተኛ ክርስቶስ በነሱ በኩል ነው የሚመጣ ማለት ነው። ስለዚህ ከዘፍጥረት ጀምሮ እየተዋረደ የመጣ ከፍተኛ የሆነ ቢዝነስ ቢዝነስ፣ እንጂ ዝም ብሎ አንድ ሰው ተራ ሰው ተነስቶ እኔ እኔ ነቢይ ነኝ ስላላችሁ አይሆንም። ምክንያቱም ይሄ ሰውዬ አሁን እንግዲህ ቢዝነስ ከሆነ የእነሱን ቢዝነስ የሚያናጋ አይነት ነገር ሆኖ ካገኙት ወይም ደግሞ የእነሱን መንገድ የሚያዛባ ሆኖ ካገኙት እፍ ብለው ያጠፉታል ሰውያ። ብዙዎች እንደዚህ ተነስተው ጠፍተዋል። ሐሰተኛው ክርስቶስ ምን ይመስላል? እንግዲህ ከዚህ በፊት ብዙ ጊዜ ተናግሬያለሁ። በጣም እዚህ ሐሰተኛ ክርስቶስ ላይ በጣም ጥናት ማድረግ ስለሆንኩኝ ከዳንኤል መጽሐፍ ጋር ራእና ራዕይ ዮሐንስን ብዙ ጊዜ በጣም የሰማኝ ሰው ያለ አይመስለኝም፣ እንጂ ብዙ ነገሮችን ተንትኔ ተርትሬ ተናግሬ ያለው። ግን ወደዛ አልመለስም። አሁን ዳንኤል መጽሐፍን ማንበብ ትችላላችሁ። እዛ ላይ ታገኙታላችሁ ማለት ነው፣ ምን እንደሚመስል ምልክቶች አሉት። የሚያደቅ የሚረቅጥ እንደሆነ ምድሪቱን የሚበላ እንደሆነ ይናገራል፣ ዳንኤል ላይ። ስለዚህ ዛሬ ግን ራእይ 13 ላይ ሄደና ምን ባለ? አንድም አውሬ ከባህር ሲወጣ አየው። አስር ቀንዶች ሰባት ራሶች ነበሩት። አስር ቀንዶች ሰባት ራሶች አያቸው። ሐሰተኛው ክርስቶስ እንዴት ነው? እነዚህ አስር ቀንዶች ሰባት ራሶች ምንድን ናቸው? አገር ናቸው፣ መንግስታት ናቸው አስሩ ቀንዶች ደግሞ በጣም ኃይለኛ ይሄ ፓወርፉል የሆኑ ሰዎች ናቸው። በገንዘብ በስልጣን ኃይል ያላቸው ሰዎች ናቸው። ስለዚህ ሐሰተኛው ክርስቶስ የሚመጣው በእንደዚህ ዓለም አቀፍ በሆነ ነገር እንጂ በዚህ ዝም ብሎ ከአንድ ተራ መንደር ተነስቶ እኔ ነኝ ስላለ አይሆንም። ሰው አሁን ይሄ ሰዎችን ለማደናገር ተጠቅሞበት ይሆናል። ስለዚህ በእውቀት ነው መማራት ያለብን፣ በእግዚአብሔር ቃል እውቀት እንጂ እዚህ ይሄ ሲለን ነው ግር እንደዛ ስለንግር ግር አሁን ይሄ ሰውዬ ሐሰተኛ ክርስቶስ ነው በቃ ተገልጧል ብለን ልንዘናጋ አይገባም። እንደዚህ አይደለም የሚመጣ ስለዚህ ማስተዋል ማንበብ ያስፈልጋል። ሐሰተኛ ክርስቶስ ሕግን የሚቀይር ነው። ይሄ ሰውዬ ሕግን ሊቀይር አይችልም፣ ምክንያቱም ምንም አይነት ስልጣን የለውም። የትኛውም ተቋም ውስጥ ስልጣን የለውም። አገር ውስጥ ስልጣን የለውም። መንግስታት ላይ ስልጣን የለውም። ዝሙ ብሎ በራሱ ተነስቶ እኔ ነኝ ያለ ሰው ነው። ስለዚህ እዚህ ላይ ምንም አይነት ኃይል አይሰራም፣ ምንም አይነት ስልጣን አይሰራም። ሐሰተኛው ክርስቶስ እንደዚህ ኃይላት አሉት፣ ኃይላት አሉት። አስር ቀንዶች ኃይላት ናቸው ሰባት ራሶች በእኔ መረዳት ነው፣ ነግራቸው አገሮች ናቸው፣ ሳፖርት የሚያረጉት አገሮች ናቸው። ስለዚህ ሌላ ደግሞ ሄዳችሁ ስታነቡ ኃይሉና ዙፋኑ ትልቅ ትልቅ እንደሆነ ይናገራል። በብዙ የሚደገፍ ነው፣ በጣም ሀብት በሀብት በገንዘብ ግን ሌሎቹን ድሃ የሚያደርግ ነው። ህዝብ መሪ እንግዲህ ምድሪቱን ይረቅጣታል ካለ ህዝቡን ድሃ ምድሪቱ ማለት ህዝቡ ነው አለ። ህዝቡን የሚረቅጥ የሚያደቅ የሚያድሀይ ነው የሚሆነው ማለት ነው። ስለዚህ ምን ይላል? ወደ ታች ደግሞ ሄደን እናነበዋለን። ያየሁትም አውሬ ነብር ይመስል ነበር ይለዋል። እግሮቹ እንደ ድብ እግሮች፣ አፉ እንደ አንበሳ አፍ ዘንዶውም ሀይሉና ዙፋኑን ትልቅ ስልጣን ሰጠው ይላል ከራሶችም ለሞት እንደሆነ ቁስል ተፈወሰለት ምድር ሁሉ አውራውን እየተከተለ ተደነቀ ለዘንዶም ሰገደ አውሬውን ይቅርታ አውሬውን ሰገደ ይላል ለአውሬውም ስልጣን ተሰጥቷልና አውሬውም አውሬውን ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት ይላል ከዛ በኋላ የሐሰተኛ ክርስቶስ እንግዲህ እየተዋረደ የሚመጣ መንግስት እንደሆነ የምታውቁት መንግስት አሁን፣ ለምሳሌ የናቡከደነጾር መንግስት አወዳደቁንም አጀማመሩንም አጀማመሩ አይሳይቶናል አይደል? መጀመሪያ ላይ ይሄ ምንድን ነው ወርቅ፣ ከዛ በኋላ ነሐስ፣ ከዛ ምንድን ነው ብር፣ ወርቅ፣ ነሐስ ምናምን ብሎ ሸክላ ሆኖ ተሰባብሮ ሲወርቅ፣ ይሄ አሁን የሐሰተኛው ክርስቶስ እንደሱ የሚቀጥል ነው መንግስቱ የሚቀጥል ነው። ይሄ ሰውዬ አሁን ለምሳሌ ሲጠፋ አይጠፉ አይደለ? እዚህ ጋር ግን መንግስታት ናቸው። አሁን ይሄ ሁለተኛው አውሬ ደግሞ እዚህ ጋር ሲመጣ አውሬ ከምድር ሲወጣ ሌላም አውሬ ከምድር ደግሞ የሚወጣል። የመጀመሪያው ከባህር ይወጣል፣ ከዛ በኋላ ሁለተኛው ከምድር ይወጣል ይላል። ከምድሩ የሚወጣው የከባህር የወጣውን አውሬ የሚያስቀጥል ነው፣ የዘንዶውን ሐሳብ የሚያስቀጥል ነው። ከዛ በኋላ ሲወጣ እንዴት ነው? አያችሁ እነዚህ መንግስታት ናቸው እየተቀባበሉ የሚሰሩት። በጣም ትልቅ ነገር ነው እንጂ ሙሎ አንድ ተራ ሰው አይደለም። በሀሰተኛው ክርስቶስ እዚህ ኤደን ገነት ላይ ያየ ነው። ሰውና ሰይጣን የተማከሩት ነው። ሀሰተኛ ክርስቶስ ነው የሚመጡት። አያችሁ ሰይጣን ሄደ፣ የሰውን ልጅ አሳተ። ከዛ በኋላ የሰው ልጅ ከሰይጣን ጋር ተባበረ፣ ቢዝነስ ጀመረ፣ ሌብነት ተማረ፣ ቢዝነስ ተማረ ማጭበርበርን፣ ማታለልን ተማረ። ከዛ በኋላ እያደገ ሄደ፣ ቢዝነስ እየሰራ ሄደ። ምድሪቱን እየበላት፣ እየሸጣት፣ እየለወጣት ሄደ። ድሃውን እያለህ ሄደ። ከዛ የናጠጠ ሆነ ማለት ነው። ማ ሰውና ሰይጣን አንድ ላይ ተባባሉ ማለት ነው። አንደኛ ቆሮንጦስ አንድ ላይ ሄዳችሁ ስታነቡ የሰውን ጥበብ ምን አደርጋለሁ አጠፋለሁ ይላል እግዚአብሔር። ስለዚህ ሄዶ ሄዶ አሁን ይሄ የሁለተኛው አውሬ ከምድር የሚወጣው አውሬ ምንድን ነው የሚያደርገው ብላችሁ ብታዩ ምን ያደርጋል ነው የሚለው። ይሄ በቀንዶች የሚወስሉበት ቀንዶች ነበሩት። ዘንዶ የሚናገር ነበረ። በፊተኛው አውሬ ስልጣን አያቸው። በፊተኛ አውሬ ስልጣን በእርሱም ፊት ሁሉን ያደርጋል። ለሞቱ የሆነውን ቁስል ተፈወሰለት ለፊተኛው አውሬ ይላል የሚቀጥል ለፊተኛው አውሬ። የፊተኛው አውሬ ማን ነው? የፊተኛው አውሬ ሰባት ራሶች እና አስር ቀንዶች ያሉት መንግስታት ናቸው፣ አገሮች ናቸው፣ ኃያላን ናቸው። ቀንድ ኃይል ነው ብለናል። እንግዲህ ከዚህ በፊት እና ስለዚህ ያደርግ ነበረ ይላል። ከዛ በኋላ እሳትን እንኳ ከሰማይ ወደ ምድር በሰው ፊት በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል ይላል። የአውሬው ፊት በአውሬውን ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩት የሚኖሩትን ያስታል አሳችን አሳች ነው። የሰይፍ ቁስል ለነበረው ለነበረው በሕይወት ለኖረው ለአውሬው ምስል እንዲያደርጉ ይላል። ምስል ነው። ምስል ምንድን ነው? ጣዖት ነው። አሁን እንግዲህ ሰይጣን በራሱ መንፈስ ስለሆነ በምንም ሊገለጽ ስለማይችል ሁልጊዜ በምስል ነው ውስጥ ሆኖ ነው የሚለውም የሚገለጠው። የነ ዳጎን ነበሩ፣ ፍልስጠማውያን የሚያመልኳቸው የተለያዩ እንትኖች ነበሩ፣ በምስል የተገለጡ ነበሩ አይደለም። እስራኤላውያን ደግሞ ከግብጽ ሲወጡ አቁመው የሰገዱለት ጥጃ አለ። እንደዚህ አይነት ነው ሰይጣን አሰራሩ ና አሁን ምስል ነው የሚያደርገው ማለት ነው። ስለዚህ ለምስሉ ትሰግዳለህ ነው። ምን አይነት ምስል በጥንት ዘመን በብሉይ ኪዳን እንደነበረው አይነት ምስል ነው ወይ? አይደለም። በቴክኖሎጂ የታገዘ ምስል፣ ዘመናዊ ምስል፣ እንደ ስልጣኔ የታከለበት ምስል ማለት ነው። ይሄ ነው ሐሰተኛ ክርስቶስ የሚባለኝ ነው። ለምስሉ ማሰገድ ነው እቅድ ማለት ነው። ይሄን ለማድረግ ብዙ አገራት ተረባርቦ፣ ብዙ ኃይላት ተረባርቦ ከዘፍጥረት ጀምሮ ሲወርድ ሲዋረድ የመጣ ሀይል እንጂ እንደዚህ ዝም ብሎ አንድ ተራ ግለሰብ ተነስቶ በቃ ገንዘብ ስላገኘ ብቻ ሰዎች ተከታይ ስላገኘ ብቻ ይሄ እንደዚህ ብሎ አይደለም የሚመጣ መንግስታት እንደሆኑ የዳንኤል መጽሐፍ ላይ ሄዳችሁ ማምረት ትችላላችሁ አንዱን ቀን አንዱን ሲሰብረው ይላል አንዱ ራስ አንዱን እንትን ይላል። ሶስት ቀንዶች ሲሰባበሩ አንዷ አይላ ስትወጣ እንደዚህ ስታደርግ እያለ ይናገራል። ማበብ ይጠይቃል። ይሄ በመንግስታት የሚካሄድ ሀይል እንጂ ሐሰተኛው ክርስቶስ እንደዚህ ኩስ ምን ብሎ በሚመጣ አይደለም። ማስተባል አለብን ማለት ነው። ስለዚህ ይሄ ሰውዬ ምንም ስጋት ሊሆናቸው አይገባም ለማለት ፈልጌ ነው፣ ሃይማኖተኞች። ምክንያቱም ይጠፋ ያጠፉታል፣ በእርግጠኝነት ያጠፉ ለጥቂት ጊዜ ነው። አሁን እያዩት እየታዘቡት ነው ያሉት። ከነከሱ የበረቱ በጣም ብዙ መንግስታት አሉ፣ ኃያላት አሉ። ዓለምን ተቆጣጥረናል ኦልሬዲ በቁጥጥራችን ስር አድርገናል እያንዳንዱ ሰው በቁጥጥራችን ስር ነው ያሉ አሉ። ይሄ ሰውዬ አንድም ሰው መቆጣጠራችን በእርግጠኝነት እነግራችሁ። እነዚህ ኃይላት ግን እያንዳንዱን ጓዳ ጎድጓዳችሁ ሳይቀር በእነሱ ቁጥጥር ስር ውሏል ማለት ነው። እና ይሄ ሰውዬ ከምንም ከመጤፍ የሚቆጠር አይደለም። ሃይማኖተኞች ስጋት እንዳይገባችሁ፣ ሐሰተኛው ክርስቶስ ይሄ አይደለም። በደንብ ራዕይ 13ን በደንብ አድርጋችሁ አንብሩ። መጽሐፈ ዳንኤል ከምዕራፍ ሰባት ጀምሮ እስከ መጨረሻ ያለው በደንብ አድርጋችሁ አንብሩ። እያመሳከራችሁ ምን ለማለት ፈልጎ ነው የሚለው። አሉ እነዚህ መጽሐፍቶች አሉ የሚተነትኑ አዲሱ ትርጉም የተለያዩ መጽሐፍ ቅዱስ ዲጂታል ሚዲታ ነትሉላችሁ እነሱ ማንበብ ጥሩ ነው እንጂ ዝም ብለው አሁን ይሄ በጣም ትልቅ ርስ ተሰጥቶት የሚወራለት ሰው አይደለም። በቅርብ የሚጠፋ ሰው ስለሆነ ስለዚህ ሐሰተኛ ክርስቶስ እንደዚህ እንደዚህ በግልጽ ይሄም ሐሰተኛ ክርስቶስ ከሆነ እኮ በቃ ማንም ሰው በቃ በቀላሉ መዳን ይችላል ማለት ነው። ሐሰተኛ ክርስቶስ ይሄ ሰውዬ አሁን ለምሳሌ የጦር መሳሪያ የለውም ምንድን ነው? ይሄ ሰውን አለ ምሳሌ አሁን እነዚህ ኃይላት ምላቸው ኃይላት እነሱ የት ልበላችሁ፣ ሌላ በጣም ሌላ አህጉር ሆኖ አንተ ኢትዮጵያ ውስጥ ሆነ ሊገድሉ ይችላሉ። ዝ በያስከው ስልክ ይገድሉሃል። በያስከው ስልክ ይሰልልሃል። በያስከው ስልክ በቁጥጥራቸው ስር ውልሃል። ይሄ ሰውዬ ግን የትም ምን ሊያደርግ ይችላል? ስለዚህ ሐሰተኛ ክርስቶስ ዓለምን ተቆጣጠር ያለው የሚል ነው የሚሆነው። ሐሰተኛው ክርስቶስ ዓለምን በእኔ ቁጥጥር ስር አድርግ ያለው የሚል ኃይል ያለው ጉልበት ያለው ምንድን ነው ስልጣን ያለው ከዘንዶ የተቀበለ ስልጣን፣ የሚሳካለት ለተወሰነ ዓመታት እንጂ እንደዚህ አይነት ተራኩታ ራሰው ሐሰተኛው ክርስቶስ ሊሆን አይችልም። ስለዚህ እነዚህ ሰዎች አሁን ግሩፕ ናቸው እዚህ ጋ አሁን ግሩፕ ናቸው እኮ ያየናቸው፣ እኮ ሰባት ራስ አስር ቀን። ሐሰተኛው ክርስቶስ ዝም ብሎ አንዱ ተነስቶ እኔ ነኝ ብሎ የሚመጣ ሳይሆን የሚመጣ ሳይሆን በደንብ ማጥናት አለብን እኮ፣ የሚመጣ ሳይሆን በግሩፕ ተሰርቶ ቢዝነሱ ተሰርቶ የሚቀርብ በምስል የሚቀርብ ነው። በቁጥሩ ስድስት ስድስት ስድስት ይሰጠሃል። ኦልሬዲ ቁጥር ተሰጥቶ ስድስት ስድስት ስድስት አይሁን፣ አይታተምብህ በግልጽ እንጂ፣ ቁጥር ግን ተሰጥቶ እየተሰለልክ ነው ያለው። ኦልሬዲ በቁጥጥር ስር ውለናል። ግን ምንድን ነው የሚሆነው? ይሄ አሁን ያለማምድሁና የሰውየው ስም የሐሰተኛው ክርስቶስ ስም ምስል ይደረጋል። ምስል ለምሳሌ አበበ ከሆነ ሰውየው ይሄ የፊተኛው አውሬ ተብሎ በጣም በትልቅ እንትን የተባለው የአበበ ስም በሐውልት ስም ይስተከላል ማለት ነው። ከዛ ያ አበበ የሚል ስም ወይ ግንባርህ ላይ ወይም ደግሞ እጅህ ላይ በፈቃደኝነት ይሰጥሃል። አይ ካልክ ደግሞ የስሙ ቁጥር ይሰጥሃል ማለት ነው። የቁጥሩ ትርጉም ይኖረዋል። የሰውየው ቁጥር፣ የእሱ ቁጥር ይሰጥሃል። ቁጥር ይሰጡታል። ለስማችን ቁጥር ተሰጥቷል። ስማችን ቁጥር ተሰጥቷል። ስለዚህ በእሱ ቁጥር ያንን ቁጥር አድርግ ትባላለህ። ከዛ በኋላ ታደርጋለህ ማለት ሳታቀውም ልታረገው ትችላለህ እንደ ዘመናዊነት እንደ ስልጣኔ አይነት ነገር ሆኖ ሊመጣብህ ይችላል እንደዚህ በጣም ሀይላት ብዙ ሀይላት የተሰባሰቡበት እንጂ አስተኛ ክርስቶስ እንዲህ ዝም ብሎ ብድግ ብሎ የሚመጣ አይደለም ለማለት ወልጌ ነው የኔ መረዳት ይሄ ነው ሌሎች ደግሞ ተሳስተሻል እዛ አይደለም እኛንን ትክክል ማለት ትችላላችሁ ሰው በደረሰበት ይመላለስ ተብሎ ተጽፏል። እያስተዋላችሁ ብትሄዱ ጥሩ ነው ላለው እኔ በማስተዋል ነው የሚሄደው እግዚአብሔር ይመስገን። ስለዚህ ይሄንን ነው የምረዳው፣ ለዛ ነው የምረዳው። ግን መቃወም መብታችሁ ነው። እኔን እንጂ የምትቃወሙት መጽሐፍ ቅዱስን ላይሆን ይችላል። እኔ አሁን መጽሐፍ ቅዱስን አትቃወሙትም በእርግጠኝነት ግን ያንቺን መረዳት አንቀበልም ማለት መብታችሁ ነው። ይሄኛው ነው ሐሰተኛው ክርስቶስ ማለትም መብታችሁ ነው። ግን እኔ የምረዳው እነዛ ነው። ሐሰተኛው ክርስቶስ በብዙ ኃይላት ተደግፎ የሚመጣ ከዘፍጥረት ጀምሮ እየተዋረደ የመጣ ብዙ ኃይል ብዙ ስልጣን ብዙ ምንድነው ይሄ ቻሌንጆች ይሄ እየገፋ የመጣ በጣም ፓወርፉል ነው ሚሆን አይደለ፣ ጌታ ኢየሱስ ክርስቶስ ራሱ ምንድን ያለው ነው ኃይለኛው ብሎታል። ኃይለኛው ሳታስሮ የኃይለኛውን ቤት አትበዘብዙም ያለው ስለዚህ ሰይጣን ኃይለኛ እንደሆነ መጽሐፍ ቅዱስ ሲናገር፣ ነገር ግን ኃይለኛ የሚሆነው ኢየሱስ ክርስቶስን አምነው ላልተቀበሉት ነው እንጂ ለተቀበሉት አይሆንም። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፍያለዋል ለማ ለተቀበሉ ለተቀበሉ፣ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ሰይጣንን ከእግርህ ስር በታች የምትረግጠው ኢየሱስ ክርስቶስን አምነህ ስትቀበል እንጂ፣ እስቲል ሀይለኛ ነው ካልተቀበልከው። እንዴት ነው ሰይጣን ሀይለኛ የሆነው ብላችሁ ብትጠይቁኝ፣ በቢዝነስ ሰይጣን እኮ በሰው ውስጥ ሆኖ ነው የሚሰራው እንጂ መንፈስ መጥቶ እንደዚህ አጠናግሮ ምናምን አሄድም በሰው ውስጥ ሆኖ ቻሌንጅ የሚያደርግ ምን አይነት ሰው? ውስጥ ገንዘብ የሚወድ ሰው ውስጥ፣ አለም የሚወድ ሰው ውስጥ፣ ስልጣን የሚወድ ሰው ውስጥ ሆኖ የሚዋጋ። ስለዚህ በዚህ መንገድ እንጂ የምትጠብቁት ማነው? ሰይጣን ሀሰተኛ ክርስቶስ እንጂ ዝም ብሎ ማንም ተነስቶ እንደዚህ ስላለ ምንም የትም አይደርሱም እነሱ። ስለዚህ አትሸበሩ፣ አትደንግጡ፣ ጸልዩ፣ አንብቡ፣ በማስተዋል አንብቡ ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። ቴንኪ ባይ።